እንደ ቀልድ ተጀምሮ መቆሚያ ያጣው የሱዳን የእርስ በርስ ጦርነትና የሱዳናውያን ዕልቂት ከጀርባ ዘዋሪ እጆች እየጠመዘዙ የሚያንዠቀዥቁት የሱዳን ህዝብ ደም ሀገሪቷ ከሳተላይት ምስል ሳይቀር ዜጎቿ ደም መሬት ላይ ፈሶ የሚታይባት የጦርነት አውድማ የደመም አሮንቃ ከሆነች እነሆ ዓመታት እያለፉ ነው። በኡመር ሐሰን አልበሽር ጠንካራ አገዛዝ ስር የነበረችው ሱዳን ከእርስ በርስ ጦርነት ዘርና ሃይማኖትን ከማከለል እልቂት ትፋት ያገኘችባቸው ዘመናትም ያን ያክል ሆነዋል። ከደቡብ ሱዳን ገንጣዮች ጋር በነበረው ጦርነት በመቶ ሺዎች የሚቆጠሩ ደቡብና ሰሜን ሱዳናውያንም አልቀው ባታል በዳርፉር በነበረው እልቂት ከ500 ሺህ በላይ ዜጎች እንደ ቅጠል ረግፈዋል። በኋላም ደቡብ ሱዳን ከሱዳን ተገንጥላ የራሷን ነጻነት ብታውጅም ከተገነጠሉም በኋላም ደቡብም ሰሜኑም ከእልቂት አልዳኑም። ያውም በመቶ ሺዎች የሚቆጠር ህዝብ ደቡብ ሱዳንን የገነጠሉት ሳልቫኪርና ሪክማቻ ከገነጠሉ በኋላም ቢሆን በጎሳ ተከፋፍለው አኙዋክና ኞየር ብለው ማኒምራ ማኒምራ በሚደርስ በር ሲተላለቁ ሲዋጉ፣ ሰሜን ሱዳን ጭስ ውስጥ ነበረች። አዲስ ሊወለድ የተቃረበ የተከበበ የጦርነት እሳተ ገሞራ ጭሱን እያንቦለቦለ ነበር። ጊዜው ህዳር 2018 እንደ ፈረንጆቹ አቆጣጠር ነው። በኑሮ ውድነት፣ ሙስናና ስራ አጥነት የተማሩ የተማረሩ ሱዳናውያን በሰሜኗ የሱዳን ከተማ አትባራ የተቃውሞ ድምፅ ማሰማት የጀመሩት። የአትባራ ከተማ ትንሽ የሚመስል ተቃውሞ ከመቅጽበት ሆወደ ወደ ባሰው የሱዳን ህዝብ ዘንድ ተዛመተና መለዋ ሱዳን ይንጣት ጀመር። ዋና ከተማዋ ካርቱም በተቃውሞ ተጥለቀለቀች። የጸጥታ ኃይሎች ተቃውሞውን ለማርገብ ኃይል የተቀላቀለበት እርምጃ መውሰድ ጀመሩ። በርካቶች ቢገደሉም ተቃውሞ እየሰፋ የፕሬዝዳንት ዑመር ሐሰን አልበሽርን መንበረ ሥልጣን እያነቃነቀ መጣ። የተቃውሞ ሰልፈኞቹ ጥያቄም ከኑሮ ውድነት ወደ መንግስት ይነሳ መንግስት ይገልበጥ ተሸጋገረም። ይሁን እንጂ ፕሬዝዳንት አልበሽር ወይ ፍንክች አሉ። እዚሁ ከመንበረ ስልጣኔ ላይ እንደ ቋንጣ ደርቅ የቀራት አለሁ እንጂ የህዝብን ጥያቄ ተቀብዬማ ከስልጣን አልወርድም አሉ። የአፍሪካ መሪዎች ባህሪ እንዲህ ነው እንዲሉም። ለ30 ዓመታት የተቀመጡበት መንበራቸውን መልቀቅ ፈቃደኛ ያልሆኑት ዑመር ሐሰን አልበሽር ተቃውሞ እየበረታ ሲመጣ ከወራት በኋላ ሚያዚያ 2019 በሀገሪቱ ጦር ኃይል የመፈንቅለ መንግሥት ተፈጽሞባቸው ከስልጣን ተወገዱ። ጦሩ አልበሽርን አስወግዶ ሕገ መንግሥቱን አግዶ የሀገሪቱን ዳር ድንበርም፣ አየር ክልልም ጭምር ዝግ አደረገም ዳገጡ ምንጮች። ይጠሰን አልበሺር በመፈንቅለ መንግስት ከተወገዱ በኋላ ስልጣኑን ጦሩ ተቆጣጠረው። በዚህ ጊዜ በተቃውሞ መሪዎችና በጦሩ አመራሮች መካከል መካረርና ግጭት ሲፈጠር በሲቪል አስተዳደር እንጂ በጦር አንመራም ያሉ ሰልፈኞች በጦሩ ጣቢያዎች ላይ እንደገና መሰለፍ ጀመሩም። በዚህ ጊዜ አሁን በጀኔራል መሐመድ ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል ወይም አር ኤስ ኤፍ በሰልፈኞቹ ላይ ጥቃት በመክፈት በርካቶችን ገደለም። ይህ ጊዜ ነው እንግዲህ የአፍሪካ ሕብረት በጉዳዩ ላይ ጣልቃ በመግባት ጦሩንና የሲቪል ተቃውሞ መሪዎችን ማደራደር የጀመረው። እናም በድርድሩ መሰረት የሽግግር መንግስት በሲቪሉና በጦር አመራሩ መካከል ስምምነት ተፈጥሮ በጥምረት ተከናወነም። በተባበሩት መንግስታት ድርጅት በርካታ ኃላፊነቶች ላይ የሰሩትና እውቅ ኢኮኖሚስት የሚባሉት አብደላ ሀምዶክም የሱዳን ጠቅላይ ሚኒስትር ተደርገው ተሾምም። ይሁን እንጂ አብደላ ሀምዶክ እጃቸው የታሰረ ማድረግ የፈለጉትን የማያደርጉ ሞታቸውም በቂ ጥበቃ ላይ የሌለ መሪ ነበሩ። እናም የግድያ ሙከራ እየተደረገባቸው እያመለጡም በሰቀቀን መቀጠል ግድ ሆነባቸው። የሱዳን ቀውስም እየተባባሰ እየገዘፈ መጣ። የዋጋ ንረቱ 100 ፐርሰንት ሲገባ ስራ አጥነቱ፣ ሙስናው፣ የግድያ ወንጀሉ ተባብሶ ቀጠለ። በዚህም የሱዳን ሕዝብ ተቃውሞውን እንደገና አስነሳም። እናም ሁለቱ የሱዳን ጦር መሪዎች መፈንቅለ መንግሥት የማድረግ ሙከራ ያደርጉ ጀመር። በዚህ የተማረሩት አብደላ ሐምዶክም ይሄው ሥልጣኑን ለቅቄላችኋለሁ ብለው ሱዳንን ለቀው ተሰናበቱ። በዚህ ጊዜ ሱዳን በሁለቱ ኃይለኛ የጦር መሪዎች እጅ ገባች። የሱዳን መደበኛ ጦር ሱዳን ናሽናል ፎርስ ወይም የሱዳን ብሔራዊ ጦር በጀኔራል አብድልፈታህ አልቡርሃን እየተመራ፣ የሱዳን ፈጥኖ ደራሽ ኃይል ራፒድ ሰፖርት ፎርስ ወይም በምህፃረ ቃሉ አርኤስኤፍ መሪ ደግሞ ጀነራል መሐመድ ሐምዳን ዳጋሎ ወይም ሄሜቲ ደግሞ ምክትል ሆነው ሱዳንን መምራት ጀመሩም። የሱዳን ሉዓላዊ ሽግግር ምክር ቤት በሚል ተቋቋመም። ሁለቱ ሀያሌ ጦር መሪዎችም እየተጎሻሸሙ ለተወሰኑ ጊዜያት ቀጠሉም። እነዚህ ሁለት መሪዎች በአንድነት አልበሽርን ጥለዋል፣ አብደላ ሐምዶክንም አባረዋል፣ የሱዳንን ሕዝብም ድምፅ ጨፍልቀዋል። ግና አሁን በመካከላቸው ማንም ባለመኖሩ እንደ አዲስ መሻኮት ጀምረዋል። ለመሆኑ የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ማን ነው? ወይም ራፒድ ሰፖርት ፎርስ መሪያቸው ሄሜቲስ? የሱዳን ፈጥኖ ደራሽ ኃይልን ዓለም አቀፉ የሰብዓዊ መብት ተሟጋች ሂውማን ራይትስ ዎች ሲገልጻቸው እዝነት አልባ የጭካኔ ሰዎች ሲል ይገልጻቸዋል። በእርግጥም እንደዚያው ናቸው። እዝነት አያውቁም። መግደል መዝናኛቸው ነው። እየገደሉ ፎቶ መነሳትና መቅረጽ ያንንም ማሰራጨት የክብር ያህል ይቆጥሩታል። ማቃጠል፣ በሕይወት መጫወት ለእነርሱ ቀላል ነገር ነው የሚለው ክስ ደጋግሞ ተነስቶባቸዋል። አርኤሴፍ የተመሠረቱት በሁለት ሺህ ነው። መጠሪያቸው የጃንጃዊድ ሚሊሻ ነበር። የዳርፉር ጦርነት ሲቀሰቀስ ከኦመር ሐሰን አልበሽር ጎን ተሰልፈው በዳርፉር ላይ በተፈጸመው የዳርፉር ዘር ማጥፋት ላይ ተሳትፈዋል ይባላል። እነዚህ ሚሊሻዎች ጨካኞችና ደመ ቀዝቃዞች ነበሩ። ከኦመር ሐሰን አልበሽር ጋር ሆነው በፈጸሙት ጭፍጨፋም ከ300 ሺህ በላይ ዳርፉራውያን አልቀዋል። ይህንን የጨካይ ሚሊሻዎች ስብስብ የተቀላቀለው መሐመድ ሐምዳን ዳገሎ ወይም ሐሜቲ ከግመል ጠባቂነት ወደ ጦር መሪነት ተሸጋገረም። ትምህርቱን ከሶስተኛ ክፍል አቋርጧል የሚባለውም ተምሮ ከማደግ ይልቅ የግድያን ቡድን በመቆጣጠር መግነንን የመረጠው መሐመድ ሐምዳን ዳገሎም የጃንጃዊድ ሚሊሻዎችን በመሪነት ከተረከበ በኋላ በሱዳን ውስጥ በመንግሥት ውስጥ ያለ ሌላ መንግሥት ሆነም። የሀገሪቱን የወርቅ ምርት እየቀረጠፈ ለሀገራት በመሸጥም አቅሙን አፈረጠመም። ያልተማረው ሐሜቲም ግመል ነጋዴነት ወደ ቢሊዮነርነት አደገም። እናም የመሐመድ ሐምዳን ደጎሎ ሚሊሻ ጦር አቅሙ እየፈረጠመ ካልበሽር ጋር ያላቸውም ቁርኝት እያደገ መጣና በ2013 መደበኛ ሰራዊት ሆኖ የሱዳን ፈጥኖ ዳራሽ ኃይል የሚል ስያሜ ተሰጠውም። ይህ ኃይል ከሳውዲ አረቢያና ኢምራት ጎን ተሰልፎ የመን ድረስ ሄዶ እስከ መዋጋት ደረሰ። በሱዳን ጭፍጨፋ ያረካው አርኤስኤፍ የመንን እልቂት እስከ መሳተፍ ደርሶም እጁም በደም ጨቀይም እንግዲህ በዚህ መልኩ ዑመር ሐሰን አልበሽር ለክፉ ቀኔ ሆነኛል የትም ሄደህ ግደልልኝ ተጋደልልኝ ብለው ይጋደልልኛል ያሉት ኃይልም ነው ፈርጥሞ ከሱዳን ጦር ጀነራሎች ጋር ሆኖ ራሳቸውን የበላቸውም ሁለቱ ጀነራሎች ማለትም መሐመድ ሐምዳን ዳጋሎና አልቡርሃን ስልጣኑን ከተረከቡ በኋላ የፈጠሩት እልቂት እንግዲህ ይኸው ሱዳንን የደም ውቅያኖስ አድርጓት፣ ዜጎቿም በጨካኞቿ ልጆቿ እየታረዱ ይገኛሉ። የሱዳን መተላለቅ ሱዳናውያንን በጎሳና በዘር ለበርካታ ቦታ ሲሰነጣጥቅ የውጭ ኃይሎች እጃቸውን አስገብተው በሚዘውሩት አስከፊው ጦርነት ሱዳን ፈራርሳለች። ከተሞቿ ወድመዋል። የልቅና ምልክቷ ካርቱም ሞስሉን መስላል ትችላለች። ኡምድሩማን ያ ድምቀቷና ውበቷ አሁን ላይ የለም። ለሁለት ተካፍሎ በሚተላለቁበት ሱዳን የሁለቱ ማጋር ኃይላት ከውጭ መሳሪያና ትጥቅ እያስታጠቁ የእልቂት እሳት ላይ ቤንዚን እያርከፈከፉ ይገኛሉ። በተለይም የተባበሩት አረብ ኤምሬቶች ለዚህ ዋነኛ ተጠቃሽ ናት የሚለው ብዙዎችን ያስማማል። ከፍተኛ የጥቅም ተጋሪነት ያላትና የሱዳን ወርቅ በጀኔራል ሐሜቲ አማካኝነት የሚንቆረቆርላት የተባበሩት አረብ ኤምሬቶች በሱዳን ያላትን እጅ አስረዝማ ከየትኛውም ሀገር በላይ የሱዳን ጦር ዘዋሪም፣ አዛዥም፣ ፈላጭም ቆራጭ መሆናለች ይባላል። ድሮኖችን፣ መድፎችን፣ ተተኳሾችና ሌሎችንም ከባባድም ቀላልም መሳሪያዎችን ለአርኤስኤፍ ለፈጥኖ ደራሽ ኃይሉ እያስታጠቀች ትዋጋለች፣ ታዋጋለች። ሌላኛው አርኤስኤፍን የሚደግፈው ቡድን የሩሲያ ቁርጠኛ ተዋጊ ኃይል ዋግነር ነበር። ይሁን እንጂ ዋግነር ፊቱን ወደ ዩክሬን በማዞሩ መሪው የቭጌኒ ፕሪጎዥን በመገደሉም በሱዳን ያለው ሚና እጅጉን ቀንሷል። የተባበሩት አረብ ኤምሬቶች የጦር መሳሪያዎችን ለአርሴፍ በሊቢያ በአየር እንዲሁም ከሶማሊያ እንዲሁም በቻድ በኩል ጭምር እንደምታስገባ ይነገራል። ከጦር መሳሪያ በተጨማሪ ኤምሬቶች የኮሎምቢያ ቅጥረኛ ተዋጊዎችን ጭምር ወደ ሱዳን ትልካለች ሲል የሱዳን መንግስት ደጋግሞ ከሷታል። የተባበሩት አረብ ኤምሬቶች ከጦር መሳሪያ ና ተዋጊዎች በተጨማሪ የሐሜቲ ኃይል የሚቆጣጠረውን ወርቅ ወደ ሀገሯ በመውሰድ ለገበያ በማቅረብ ገቢ እንዲያገኝ ታደርጋለች። የሱዳንን ጦር በይፋ የሚደግፍ ሀገር ባይኖርም ግብፅና ኤርትራ ድጋፍ እንደሚያደርጉ ተደጋግሞ ተነስቷል። ሁለቱ ሀገራት በቀጠናው ላይ ተመሳሳይ አሰላለፍና ፍላጎት እንዳላቸው የሚታወቅ ነው። ግብፅ ለሱዳኑ ጦር የምታደርገው ድጋፍ ከሐሜቲው አርኤስኤፍ ጥርስ አስነክሶባታል። ሐሜቲ የሱዳን ጦርን ይደግፋሉ ባላቸው ኤርትራና ግብፅ ላይ ጥቃት ሰነዝራለው ሲል ተዘጋጅቷል። ይህ የቅርብ ቀን ትዝታ ነው። ከሁለቱ ሀገራት በተጨማሪ የሱዳን ጦርን ትረዳለች የምትባለው ኢራን ነች። ኢራን በጀኔራል አብድልፈታህ አልቡርሃን የሚመራውን የሱዳን ጦር ድሮኖችን እያስታጠቀች አጠናክረዋለች ይባላል። በተለይም የሱዳን ጦር ኃይሉን አጠናክሮ ኦምድሩማን እንዲቆጣጠር የኢራን ድሮኖች ቁልፍ ሚና እንደነበራቸው በወቅቱ የተዘገበ ጉዳይ ነው። ከኢራን በተጨማሪ ዩክሬን ለሱዳን ጦር የቴክኒክ ድጋፍ ታደርጋለች ተብላ ትጠቀሳለች። በተለይም ጠላቷ የዋግነት ጦር ቡድንን ሱዳን ውስጥ መንቀሳ መንቀሳቀሱን ተከትሎም የዋግነር ተዋጊዎችን ለማደን ዩክሬን ልዩ ኃይሏን አሰማርታለች ተብሎ በዩክሬን የመገናኛ ብዙሃን ጭምር የተዘገበ ጉዳይ ነው። የሆነ ሆኖ ሱዳን አሁን ፈራርሳለች። ሁለቱ እስካሁን መሸናነፍ ያልቻሉ ኃይሎች በሚያደርጉት መተላለቅ ሱዳን ተሰነጣጥቃለች። ዓለም አቀፍ እውቅና ያለው በጀነራል አብድልፈታህ አልቡርሃን የሚመራው ኃይል ቢሆንም ጀነራል ሐሜቲ ደግሞ ትይዩ መንግስት መስርቶ ሱዳንን ለሁለት ሰነጣጥቋታል። የመንግስቱን ስያሜም የሰላምና አንድነት መንግስት ሲል ሰይሞ መቀመጫውን በደቡብ ዳርፉር ከተማ ኒያላ ላይ አድርጎ የተነጠቀውን ግዛት ለማስመለስ ያለውን ግዛትም ለማስፋት እየተፋለመ ይገኛል። ሰሞኑን የሱዳን ፈጥኖ ደራሽ ኃይል የአልፋሻር ከተማን ሲይዝ የፈጸመው ዘግናኝ ጭፍጨፋ ታዲያም ዓለም አቀፍ ማህበረሰብና ተቃውማትን አስደንግጧል። እናትን ከህፃናት ልጆቿ ጋር በአደባባይ መረሸን፣ ማቃጠል፣ ወታደራዊ ተሽከርካሪዎችን በሕይወት ባሉ ሱዳናውያን ላይ መንዳት፣ ራሳቸውን መቃብር አስቆፍሮ በጅምላ መጨረስ ተዘርዝረው የማያልቁ ሰቅጣጭ በደሎች ተፈጽመዋል ተብሏል። በሱዳን በጦርነቱ ከ200 ሺህ በላይ ንጹሐን ሲገደሉ ሚሊዮኖች ተፈናቅለዋል። ከሚሊዮን በላይ ሱዳናውያንም በረሃብ እየተሰቃዩ ሲሆን በርካታ ህጻናት በየቀኑ በረሃብ ይሞታሉ የሚለው ዓለም አቀፍ መረጃ ነው። ዓለም የረሳት ከዓለም እይታ ተሰውራ የደም አላባ ያለችው ትልቋ ሀገር ሱዳን በልጆቿ ከፋት እንዲህ የሰው ልጆች ቄራ ሆናለች። በዘርና ጎሳ የተቧደነው ተፋላሚ ኃይልም አንዱ የአንዱን ጎሳ ሲቆጣጠር ጨርሶ እያጠፋ የዘር ማጥፋቱን ተያይዞታል። በአንድ ወቅት ከምስራቅ የአፍሪካ ግዙፏ ኢኮኖሚ ትልቅ የነዳጅ አምራችና ተሰሚነት የነበራት የደጋጎች ህዝቦች ሀገር ሱዳን ዛሬ ለቅሶና ዋይታ እንጂ ሌላ አይሰማባትም። ስደተኛን ፈገግ ብለው የሚቀበሉት የበርካታ ኢትዮጵያውያን ሁለተኛ ቤት፣ ሁለተኛ ማሀገር የሆነችው ሱዳን ዛሬ ዜጎቿ መድረሻ፣ መውጫ፣ መግቢያ ያጡባት የሲቃ ምድር ሆና ቀጥላለች። ዓለምም እዚያ ለሚፈጸመው ግፍ ጆሮ ዳባ ልበስ ብሎ ኑሮውን ቀጥሏል።